የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነትን በመተግበር የአፍሪካ ዕጣ ፈንታ በአፍሪካውያን ትብብር መወሰን አለበት የሚለውን የዘመናት እምነቷን ታረጋግጣለች። ሁለንተናዊ ብልጽግና የሰፈነባትን ኢትዮጵያ የመገንባት ሀገራዊ ራዕያችን በራሳችን ታጥረን ብቻ ሊሳካ አይችልም። በሀያ አንደኛው ክፍለ ዘመን ብልጽግና እርስ በርስ የተሳሰሩ ገበያዎችን ክፍትና የተሳለጠ ሎጂስቲክስ እና የዜጎቻችንን ተጠቃሚነት የሚያረጋግጡ ቀጠናዊ የእሴት ሰንሰለቶችን መፍጠር ይጠይቃል። ከአፍሪካ ወንድሞቻችንና እህቶቻችን ጋር የንግድ ግንኙነቶችን ማጠናከር የገበያ ተደራሽነትን ለማስፋት ብቻ ሳይሆን ለኢንዱስትሪ ልማት፣ ለስራ እድል ፈጠራ፣ ለፈጠራ እና ለሁሉን አቀፍ እድገት መሰረት ለመጣል የላቀ ፋይዳ አለው። የአፍሪካ አህጉራዊ ነጻ የንግድ ቀጠና በአህጉራችን ከ1.4 ቢሊዮን በላይ ሰዎችን እና ከ3.4 ትሪሊዮን ዶላር በላይ ድምር ጠቅላላ የሀገር ውስጥ ምርት ወይም ጂዲፒ የሚያገናኝ ትልቅ ገበያ ይፈጥራል። የዚህ ስምምነት መተግበር ለአፍሪካውያን ኢንቨስትመንቶች ሰፊ የገበያ ዕድል የሚፈጥር ታሪፍና ታሪፍ ያልሆኑ የንግድ እንቅፋቶችን በማስወገድ የንግድ ትስስሩን የሚያጠናክር መሆን ይኖርበታል። ቀጠናዊ ንግድ ኢኮኖሚያዊ ስትራቴጂ ብቻ ሳይሆን የሰላምና መረጋጋት ስትራቴጂም ነው። እቃዎች በነጻነት በሚንቀሳቀሱበት ቦታ ሰዎችና ሀሳቦች ይከተላሉ። በዚህም ግጭቶች የጋራ ተጠቃሚነትም በሚያረጋግጡ ትብብሮች ይተካሉ። አንድነታችን ወደ ጋራ ስኬት ይቀየራል። ኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ቀጣና ስምምነት ከማጽደቅ ወደ ተግባራዊ እንቅስቃሴ የገባችበት እርምጃ የመንግስታችንን ቃልን በተግባር የማረጋገጥ ባህል ቀጣይነት የታየበት ነው። ሀገራችን ኢትዮጵያ ከለውጡ ማግስት የተጀመሩ ሀገር በቀል የኢኮኖሚ ማሻሻዎችን ተግብራ ፍሬውን ማየት በጀመረችበት ጊዜ ውስጥ ይህ የአፍሪካ አህጉራዊ ነጻ የንግድ ቀጣና ስምምነት በኢትዮጵያ ደረጃ ተግባራዊ መደረጉ ያካሄድናቸው ማሻሻዎች እንዳይቀለበሱና የጀመርነው የብልጽግና ጎዳና ፍጥነቱን ሳይቀንስ እንዲቀጥል መደላደል እንደሚሆን እምነቴ ነው። ክቡራትና ክቡራን፣ ባለፉት ጥቂት ዓመታት ውስጥ ለዘመናት ተንሰራፍቶ የቆየውን የማክሮኢኮኖሚ ስብራቶቻችንን ለመጠገን የወሰድናቸው ማሻሻያዎች ለዘመናት በአይነኬነት የተፈረጁ ጉልህና ድፍረት የሚጠይቁ አበይት ጉዳዮች ናቸው። እነዚህ እርምጃዎች የሀገራችንን የንግድና ኢንቨስትመንት ስነ ምህዳርን ለአህጉራዊ የንግድ ውህደቶችና ከዓለም የንግድ ስርዓት ጋር የሀገራችንን የአሰራር ስርዓቶችና ህጎቻችንን ለማጣጣም መልካም እድል ፈጥረዋል። ለአብነትም በፋይናንስ ዘርፍ የባንክ አገልግሎትን ለውጭ ባለሀብት ክፍት ማድረጋችንና የውጭ ምንዛሬ በገበያ እንዲወሰን መደረጉ የውጭ ባለሀብቶች በስፋት በኢንቨስትመንት ዘርፍ እንዲሰማሩ ድል በሚሰጥ መልኩ የኢንቨስትመንት ከባቢን ምቹና ቀላል ለማድረግ በርካታ የህግ ማሻሻዮች መደረጋቸው ለሀገር ውስጥ ባለ ሀብት ብቻ ተከልለው የቆዩ የወጪና ገቢ ንግድ እንዲሁም የጅምላና ችርቻሮ ንግድ የውጭ ባለ ሀብቶች እንዲሰማሩ መፈቀዱና የቴሌኮም አገልግሎትን ጨምሮ ወሳኝ አገልግሎቶች ለውጭ ኢንቨስትመንት ክፍት ማድረጋችን ለሀገራችን ኢኮኖሚ ማንሰራራት የጎላ ሚና እንዳለው አምነንበት የፈጸምናቸው ማሻሻያዎች ቢሆኑም በዚህ የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት ማዕቀፍ አፍሪካዊ ባለሀብቶች የኢትዮጵያን አዳጊና አጓጊ ኢኮኖሚ እንዲጠቀሙ እድል የሚሰጡ ናቸው። ባሳለፍነው የ2017 በጀት ዓመት ኢትዮጵያ ካስመዘገበቻቸው በርካታ ስኬቶች መካከል በወጪ ንግድ ዘርፍ የተመዘገበ የላቀ ውጤት ተጠቃሽ ነው። ይህም በበጀት ዓመቱ ለማሳካት ካቀድነው 161.3 አፈጻጸም የተመዘገበ ሲሆን እንዲሁም የዛሬ ሰባት ዓመት አካባቢ በ2011 በጀት ዓመት የለውጥ እርምጃዎች መውሰድ ከጀመርንበት ጊዜ ጋር ሲነጻጸር የ212% ጭማሪ አስመዝግቧል። ይህ የውጭ ምንዛሪ ግኝት ማደግ የሀገር በቀል የማክሮ ኢኮኖሚ ማሻሻዎች እንዲሁም ባለፉት ዓመታት በውጪ ንግድ ላይ ያደረግናቸው ርብርቦችና ጥረቶች ተደምረው ያስገኙት ሀገራዊ ስኬት ነው። የነዚህን ስኬቶች ቀጣይነት የምናረጋግጠው ሀገራችን በሁለትዮሽ የንግድ ትስስር ማዕቀፍ ከጎረቤት ሀገሮቻችን ጋር ጥብቅ ፍትሐዊና በሰጥቶ መቀበል መርህ ጠንካራ ኢኮኖሚ ትስስር መፍጠር ስትችል እንደሆነ በማመን ጅምር ስራዎቻችንን አጠናክረን የምንቀጥል ይሆናል። በተለይም ዛሬ ያስጀመርነው የመጀመሪያው ጭነት መርሃ ግብር ለሀገራችን ብሎም ለንግዱ ማህበረሰብ ትልቅ ብስራት ነው። ይህ ተግባር በአፍሪካ መድረክ የነበረንን የፋና ወግነት ሚና የምናስቀጥልበት ወርቃማ ምዕራፍ ይሆናል ብለን እናምናለን። በተጨማሪም ሀገራችን ባለብዙ ወገን የንግድ ትስስር ስርዓት ውስጥ የሚገባትን ጥቅም እንድታገኝና የዓለምን የንግድ ሕግ ከሚበይነው ሀገራት ተርታ ሕግና አሰራርን መበየን እንድትችል ተጠናክሮ የተጀመረውን የዓለም ንግድ ድርጅት አባልነት ድርድርን የዓለምን ነባራዊ ሁኔታ ባገናዘበና ብሔራዊ ጥቅማችንን ባስጠበቀ መልኩ ውጤታማ ድርድር በማድረግ እንዲቋጭ የተጀመሩ ጥረቶች ተጠናክረው እንዲቀጥሉ ለማሳሰብ እወዳለሁ። በሌላ በኩል የአፍሪካ አህጉርን የእርስ በርስ ንግድን ለማጠናከር የሎጂስቲክስ ዘርፉ ካለው ከፍተኛ ሚና አኳያ በተለይም የወጪና ገቢ ንግድ ዋጋን ለመቀነስ በኢትዮ ጅቡቲ የምድር ባቡር አገልግሎት እንዲሁም በሺፒንግና ሎጂስቲክስ ዘርፍ የጀመርናቸው ማሻሻያዎች በውጤታማነት አጠናክረን የምንቀጥል ይሆናል። በተለይም የኢትዮጵያ አየር መንገድ በበርካታ የአፍሪካ ሀገራት የሚበርና በትራንስፖርት ዘርፍ ከአፍሪካ ቀዳሚው አገልግሎት ሰጪ እንደመሆኑ መጠን ይህንን እድል ተጠቅሞ የዕቃ ንግድን ለማቀላጠፍና ይበልጥ አጋዥ ለመሆን እንደተለመደው በቁርጠኝነት እንደሚንቀሳቀስ ጽኑ እምነት አለኝ። የአፍሪካ አህጉራዊ ነፃ ንግድ ቀጠና ሴክሬታሪያትም ይህንን የአፍሪካ ኩራት የሆነውን ተቋም ለጋራ ዓላማችን ስኬት እንደ መሳሪያ እንደሚጠቀመው አምናለሁ። ክቡራትና ክቡራን፣ ይህንን የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት ትግበራ ከማስጀመር ባሻገር ፍትሐዊነትን ለማረጋገጥና የሕዝባችንን የኑሮ ደረጃ እንዲቀይር ለማድረግ የእስካሁኑ ጥረቶቻችንን ይበልጥ አጠናክርን መቀጠል ይገባናል። ኢትዮጵያ የዘላቂ ብልጽግና መሰረት ፍትሐዊና ግልጽነት ባለው ውድድር እንደሚረጋገጥ ታምናለች። ግባችን አጥፊ በሆነ መንገድ መወዳደር ወይም መፎካከር ሳይሆን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 በየተቋሞቻቸው ያሉ የአሰራር ስርዓቶችን መፈተሽና ለቀጠናዊ ትስስርና ለንግዱ ማህበረሰብ ምቹና ቀላል ማድረግ ይገባል። የንግዱ ዘርፍ አካላትም በተለወጠ እይታ በፍትሐዊ የንግድ ውድድር ዘላቂ ብልጽግናን በማረጋገጥ ለሀገርና ዜጎች የሚተርፍ ስራ ውስጥ በመሳተፍ ከነፃ ንግድ ቀጠና ስምምነቱ የሚገኙ ትርፋቶችን አሟጥታችሁ እንድትጠቀሙ የሚያስችል ርብርብ እንድታደርጉ ለማሳሰብ እወዳለሁ። በመጨረሻም የሀገራችን ብሎም የአፍሪካ መጻኢ ዕጣ ፈንታ በጋራ ጥንካሬዎቻችንና በጋራ ለመስራት ባለን ቁርጠኝነት ይወሰናል። ስለሆነም ኢትዮጵያ ለዚህ አህጉራዊ እሳቤ ያላትን ቁርጠኝነት በኢፌዴሪ መንግሥት ስም እየገለጽኩ ይህ ስምምነት የሀገራችን ብሔራዊ ጥቅምን ባስጠበቀ መልኩ ለዚህ ደረጃ ላደረሳችሁ ባለድርሻ አካላት በተለይም በብሔራዊ ደረጃ ይህንን ጉዳይ በማስተባበር የግንባር ቀደም ሚና ለተጫወተው የንግድና ቀጠና የትስስር ሚኒስቴርና ለአፍሪካ ሕብረት ኮሚሽን ያለኝን ከፍተኛ ምስጋና እያቀረብኩ በኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነት ትግበራ በይፋ መጀመሩን አበስራለው። አመሰግናለሁ።